የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ ሶስት ላይክ በማድረግ ጀምሩት። ሙሴም የዮተሩን የአማቱን የምድያምን ካህን በጎች ይጠብቅ ነበር፤ ወደ ምድረ በዳ ዳርቻ በጎቹን ነዳ፣ ወደ እግዚአብሔር ተራራ ወደ ኮሬ ወጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፤ እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም ይህ ታላቅ ራእይ ልይ አለ። እግዚአብሔርም እርሱን ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ፣ ሙሴ፣ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፤ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን ሸፈነ። እግዚአብሔርም አለ፦ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፤ ሥቃያቸውንም አውቄአለሁ፤ ከግብፃውያን እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓናውያን ወደ ኬጢያውያን ወደ አሞራውያን ወደ ፌርዛውያን ወደ ኤዊያውያን ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድሁ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፤ ግብፃውያን የሚያደርጉባቸው ግፍ ደግሞ አየሁ። አሁንም ና፥ ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን፦ ወደ ፈርዖን የምሄድ የእስራኤል ልጆችን ከግብፅ የማወጣ እኔ ማነኝ? አለው። እርሱም፦ በእውነት እኔ ከአንተ ጋር እሆናለሁ እኔም እንደላክሁህ ምልክትህ ይህ ነው፤ ሕዝብህ ከግብፅ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን፦ እነሆ፥ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባለው ጊዜ ስሙ ማን ነው? ባሉ ጊዜ ምን እላቸዋለሁ? አለው። እግዚአብሔርም ሙሴ ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ የላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፤ ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ፤ ይህ ለዘላለሙ ስሜ ነው፤ እስከ ልጅ ልጅ ድረስም መታሰቢያ ይህ ነው። ሂድ የእስራኤልንም ሽማግሌዎች ሰብስብ፤ እግዚአብሔር የአባቶቻችሁ አምላክ፣ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ መጎብኘትን ጎበኛችሁ፣ በግብፅ የሚደረግባችሁንም አየሁ፤ ከግብፅ መከራ ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዊያውያን፣ ወደ ያቡሳውያን አገር ወተትና ማር ወደምታፈስስ አገር አወጣችኋለሁ ብሎ ተገለጠልኝ በላቸው። እነርሱም ቃልህን ይሰማሉ፤ አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሠዋ ዘንድ የሦስት ቀን መንገድ በምድረ በዳ እንሄድ ትሉት አላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸው ተአምራቴ ሁሉ ግብፅን እመታለሁ። ከዚያም በኋላ ይለቋችኋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል። በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷም ካለች ሴት የብር ዕቃ የወርቅ ዕቃ ልብስም ትለምናለች። በወንዶችና በሴት ልጆቻችሁ ላይ ታደርጉላቸዋላችሁ አላችሁ። ግብፃውያንም ትበዘብዛላችሁ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ ቸር